ሰላም ጤና ይስጥልኝ። ውድና የተከበራችሁ የሄልዝ ኢንፎ ቻናል ቤተሰቦች እንደምናላችሁ፣ እኔ በጣም ደህና ነኝ። በዛሬው ቪዲዮችን የምናየው ለስድስት ወር ልጅ የሚሆን ምግብ እና አመጋገብ በተመለከተ ይሆናል ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ ኤንድ ሸር ልታደርጉበት ትናን ጠይቃለን ማለት ነው። እንግዲህ አንድ ዛን ስድስት ወር ሲሞላው ምግብ የሚጀምርበት ወቅት እንደሆነ ይታወቃል። እናም ወላጆች ምግብ ሲጀምር ህፃናት ምን ምን ማድረግ አለባችሁ ከዛ መከተልም ልትከተሏቸው የሚገቡ አምስት መርሆችንም እናያለን። ከዛ እንደ ምሳሌነትም የተዘጋጀ የአንድ ወር እቅድም አዘጋጅተንላችኋል እስከ ቪዲዮ መጨረሻ ድረስ እንድትከታተሉና ቪዲዮንም ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃለሁ በድጋሚ። ከዛ በፊት ግን ወላጆች ማወቅ ያለባቸው ነገር አንድ ህፃን ስድስት ወር ሲሞላው የሚወስደው ምግብ እንደ ተጨማሪ ነው እንጂ ማለትም ይህ ማለት ሙሉ በሙሉ ምግብ ጀምሯል ማለት እንዳይደለ መገንዘብ መቻል አለባቸው። ስለዚህ የእናቱ ወተት ወይም ወይንም የፎርሙላ ወተት በአግባቡ መስጠታቸውን መቻል አለባቸው ማለት ነው። በዚህ ስድስት ወር ሲሞላው ተጨማሪ ምግብ ነው የሚጀምረው። ተጨማሪ በምኑ ላይ? በጡት ወይም በፎርሙላ ወተት ላይ ሌላ ተጨማሪ ምግብ ጀመረ ነው የምንለው። ኖርማሊ ይህ ልጅ ወደ ምግብ ተዘዋወረ ማለት አይደለም። ሶ ምግብ የምናለማመድበት ወቅት ነው። በጣም በጥንቃቄ ማለማመድ መቻል አለብን። የምንከተላቸው መርሆዎች አሉ። እነሱን የምነግራቸዋለሁ። ከዛ በመቀጠል ደግሞ አንድ ምግብ አለርጂ መሆኑና ለመሆኑን መለየት መቻል አለብን። እንግዲህ እንዴት ነው የምንለየው የምንለው ስናይ ለተከታታይ ሶስት ቀናት ያንን ምግብ ህፃኑ መውሰድ መቻል አለባት ለተከታታይ ሶስት ቀናት ስንሰጠው በዛ ህፃን ላይ የሚታዩ ምልክቶች ዋነኛ ምልክቶች ካሉ ምግቡ አለርጂ ሆኖበታል ማለት ነው። ለምሳሌ የአለርጂ ምልክቶችን ስናይ እንደ ሽፍታ፣ ተቅማጥ፣ ማስታወክ፣ በተለይ ደግሞ የመተንፈስ መቸገር ካለ ይህ ምግብ ለህፃኑ አልተስማማውም ወይም አለርጂ ሆኖበታል እንላለን ማለት ነው። ነገር ግን ለተከታታይ ሶስት ቀናት ያን ምግብ መውሰድ መቻል አለበት። እንግዲህ ምግብ ስናስጀምር የምንከተላቸው መርሆችን ስናይ አንደኛ፣ መጠን። መጠን ስንል ምን ያክልን ነው የምንሰጠው፣ በምን ያክል ነው የሚሰጠው፣ ምን ያክል ነው ህፃኑ መውሰድ የለበት የሚለውን ነው ማለት ነው። እንግዲህ ለመጀመሪያ ቀን ከሁለት እስከ ሶስት ማንኪያ በመስጠት ማስጀመር እንችላለን ማለት ነው። ከሁለት እስከ ሶስት ማንኪያ በመስጠት ማስጀመር እንችላለን። ሁለተኛ፣ ኮንሲስተንሲ። ኮንሲስተንሲ እንግዲህ ምንድነው ምግቡ በደንብ የተፈጨና የለሰለሰ መሆን መቻል አለበት። እንግዲህ እዚጋ ምግቡ በደንብ የተፈጨ የለሰለሰና የላመ መሆን መቻሉን ማረጋገጥ መቻል አለብ። ሶስተኛው አንድ በአንድ ማስጀመር። አንድ በአንድ ማስጀመር ማለት ማለት ነው፣ ሁሉንም ምግብ በአንድ ማስጀመር አንችልም ማስጀመርም የለብንም። ስለዚህ አዲስ የምግብ አይነት ሲጀምሩ ምግቡ ለህፃኑ አለርጂ መሆኑን አለመሆኑን ለማወቅ ለተከታታይ ሶስት ቀን መውሰድ መቻል አለበት ማለት ነው። ስለዚህ አንድ ምግብ ከጀመር ለሶስት ቀን እንሰጠዋለን። ከዛ ያኛው ከተመቸው እንቀይራለን፣ ሌላ አዲሽናል ሌላ ምግብ እንዲጀምር እናደርጋለን። እንደዛ እያለን ምግቦችን እናስጀምራለን ማለት ነው። ነገር ግን አደባልቀን የምንሰጠው ከሆነ ለምሳሌ ሙዝና አቦካዶር በአንድ ላይ አድርገን ፈጭተን አደባልቀን ብንሰጠው በህፃኑ ላይ የተለየ ነገር ቢፈጠር እንዳለርቲ የሆነ የቻለበት ነገር ቢኖር እንኳ የትኛው ነው የሆነበት፣ የትኛው ምግብ ልትው፣ የትኛው ምግብ አልተመቸውም የሚለውን ለማወቅ እንቸገራለን ማለት ነው። ነገር ግን አንዱን ብቻ ከሰጠን እሱ ያ ምግብ ነው ሊሆን የሚችለው ያንን እንጥልና ሌላ ምግብ እንጀምራለን ማለት ነው። ስለዚህ አንድ በአንድ ማስጀመር መቻል አለብን። አራተኛ፣ አንድ ዛ ምግብ ሲጀምር መከተል ያለብን ነገር ጨው፣ ስኳር፣ ማር ቅመም ቅመም ማጣፈጫ ነገሮችን በፍጹም ለጣዕም ወይም ለምንም ነገር ብለን መጠቀም መቻል የለብንም። ስለዚህ ይህንን መገንዘብ መቻል አለባችሁ። በፍጹም መጨመር ወይም መስጠት የለባችሁ። ለምሳሌ አንዳንድ ወላጆች አቮካዶ ይሰጣሉ፣ እና አቮካዶ ሲሰጡ ፈጭቶ ሲሰጡ ሎሚ ይጨምራሉ። ሎሚ ሎሚ ኮ ከፍተኛ የአሲድ ይዘት ያለው ነው። እዚህ ለአንድ ሕፃን እንዴት አድርገን ነው ሎሚ የምንሰጠው? አምስተኛ ጡት ማጥባታችንን መቀጠል መቻል አለብን። ህጻኑ ስድስት ወር ላይ የጀመረው ተጨማሪ ምግብ እንጂ ጡት ወይም የፎርሙላ ወተት ይበልጥ አጠናክረን መስጠት ነው ያለብን። ጡታችን እንዳይደርቅ ቶሎ ቶሎ በማጥባት ልጆች እስከ ሁለት ዓመት ድረስ በርስ እና ጡት ወተት እንዲያገኙ ማድረግ መቻል አለብን። ስለዚህ ጡት ማጣፋ ማጥባታችንን አጠናክረን መቀጠል መቻል አለብን ማለት ነው። ከዛ መቀጠል ምግብ ስናስጀምር ለማስጀመሪያ የሚሆኑ ምግቦችን እናያለን። አንደኛ ከፍራፍሬዎች ውስጥ ስናይ በደንብ የበሰለ ለምሳሌ ሙዝ፣ ሙዝን፣ ፋይስተን፣ አቮካዶ፣ ማንጎን መጠቀም ንችላለን ማለት ነው። ከምን ከፍራፍሬ ውስጥ ከአትክልቶች ስናይ ካሮት፣ በደንብ የተፈጨ የበሰለ ካሮት፣ ዱባ፣ ድንች፣ ስኳር ድንች ታሪያነኝን ስንሰጥ በደንብ አብስለን እና መሆን መቻል አለም። ሶስተኛ ከእህል ዘሮች ስናይ የአጃ የገብስ ገንፎ፣ የሩዝ ገንፎ ሊሆን ይችላል እንደ ኦትስ ከነኝ ውስጥ መርጠን ማስጀመር እንችላለን ማለት ነኝንም በደንብ በማብሰል በማዘጋጀት ነኝንም መስጠት እንችላለን። በምናዋሃድበት ሰዓት እኝ ነገሮች ላይ ስናዋሃድ እንደ የፎርሙላ ወተት የእናጡት ቢሆን ተጠቅመን ማዋሃድ እንችላለን ማለት ነው። ከዛ በመቀጠል የምናየው ምንድን ነው ለአንድ ወር የሚሆን በምን በምን መልኩ እናስጀምር ለሚለው ስለ አንድ ወር ያክል ለምሳሌ የመጀመሪያ ሳምንት እንዴት ይጀምሩ? የመጀመሪያ ሳምንት ለምሳሌ በብረት የበለጸጉ የገንፎ ወይንም የህርዘቦችን ብንሰጥ እንችላለን። ከዚያ መቀጠል ሌላ ወይም እንደ አቮካዶ ከናቱት ወተት ጋር እያደረግን መስጠት ከዚ መቀጠል እንደ አጥሜትም ሰርተን መስጠት እንችላለን ማለት ነው። ሁለተኛ ሳምንት ላይ ስንሄድ ጠንከር ያሉ ምግቦችን መደመር እንችላለን። እንደ ስኳር ድንች በደንብ የተቀቀለ ወይም የተፈጨ መሆን መቻል አለበት። ከዛ መቀጠል እንደ ማንጎም በደንብ ፈጅተን መስጠት እንችላለን ማለት ነው። ሶስተኛ ሳምንት ላይ በደንብ የተቀቀለ የተፈጨ ካሮት መስጠት እንችላለን። በደንብ የተፈጨ የበሰለ ዱባ መስጠት እንችላለን። አራተኛ ሳምንት ላይ ወሩ መጨረሻ ላይ እንደ ኦትስ ገንፎ፣ የሩዝ ገንፎ እነኝህን መስጠት እንችላለን ማለት ነው። ከዛ መቀጠል እንደዚህ እያደረግን ካስጀመርና ከለየን በኋላ ምግቡን አለርጂ መሆን ያለመሆኑን ካወቅን በኋላ የምናደርጋለን አንዱን ከአንዱ እያደባለቅን የተለያዩ እየቀመምን እየሰራን ልጃችንን መመገብ እንችላለን ማለት ነው። ለምሳሌ ሙዝና አቮካዶን በአንድ ላይ ፈጭተን መስጠት እንችላለን ማለት ነው። እንደዚህ እያደረግን እንቀጥላለን ማለት ነው። ሶ ለዛሬ የያዝኩላችሁ አጭር ቪዲዮ ይሄን ይመስላል ማለት ነው። ፊትም የተለያዩ ቪዲዮዎች ሰርችላችኋለሁ። እነሱን ማየት ትችላላችሁ። በዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። አመሰግናለሁ። ባይ ባይ።